በአዲስ ጉዳይ መጥቻለሁ። በአብርሽ እና በሩታ እንኳን ደስ አላችሁ፣ እንዲሁም በብሩክና በሀይሚዬ በተለይ በቡራ ከሌላ ሰው ጋር ዛሬ እንግዲህ በአዲስ ጉዳይ መጥቻለሁ ማለት ነው። ደስ በሚልም እንዲሁም ደግሞ በሚያጨልልም መንገድ መጥቻለሁ ማለት ነው። በመጀመሪያ አብርሽና ሩታ እንኳን ደስ አላችሁ። ዛሬ እንግዲህ ደስ የሚል ቀን ነው፣ ሰርጋቸው ዛሬ ነው ማለት ነው። እና በጣም ደስ ይላል። የምር ይችን ቀን ሁላችንም ስንጠብቅ ነበር። እንግዲህ በውጭ ዓለም ሰርግ አድርገዋል ማለት ነው። ሲቀጥል ስለ ቡራ በሀይለኛው መጥቻለሁ ማለት ነው። በሀይለኛው ዛሬ ቡራ የመጣበት አልተመቸኝም። ምን አስቦ እንደሆነ አላቅም። በሲቀጥል ደግሞ የሀይሚና የወራ ደግሞ ይችንም ቀን እንናፍቃለን የምር እነሱም እንዲያውም እንዴት ነው በቤተ ክርስቲያን በተክሊል እንደሚያገቡ ተስፋ አለኝ እኔ ከእነ ሀይሚ በጣም ብዙ ነገር ነው የምጠብቀው የምሬን ነው የምላችሁ በቃ በመንፈሳዊ በቤተ ክርስቲያን በተክሊል ሁለታቸውም እንግዲህ በቃ እንዴት ልበላችሁ መግለጽ ይከብደኛል የምር ቁጥብ ስለሆኑ ከጋብቻ በፊትም አብረው መኖርም ስላልጀመሩ የሀይሜና የቡራን ሰርግ በዚያ መልኩ እጠብቃለሁ። እንግዲህ ሩታና አብርሽ ደግሞ ሰርጋቸውን በዱባይ እየቀወጡት ይገኛሉ። ሲቀጥል ብሩክ ማለት ነው እና ብሩክ እንግዲህ አዲስ ሰው ይዞ ሊመጣ ነው መሰለኝ። አልተመቸኝም ዛሬ ማለት ነው እና እዚህ ዳር ላይ የምታዩት አንዲት ቆንጅዬ ልጅ አለች እውነት ለመናገር ሰርች ባደርግ በስሟ ማለት ነው እና ቲክቶክ ላይ አለች ወይም ዩቱብ ላይ ያለች ብዬ ብፈልግ ላገኛት አልቻልኩም። አይ ቲንክ ቪዲዮ ቲክቶክ ላይ እንኳን ትኖራለች ብዬ አስባለሁ። ስሟ ቲና ይመስለኛል። እና ብሩክ እንግዲህ የሀይሚን ፕራንክ ማለት ነው እና ካልጠረጠረ ገልብጦ ሊያጨለን ነው ማለት ነው። አልተመቸኝም ዛሬ ብሩክ ማለት ነው እና እስኪ ለማንኛውም እንጠብቃለን በትዕግስት ማለት ነው። ሰላም ሰላም ቤተሰብ እንዴት ናቸዋለን? ሰላማቸው ይዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንግዲህ አብርሽና ሩታ ሰርጋቸው ዛሬ ሲሆን ለምን ይቀርብኛል የቅመሞቹን ብዬ ፎቶ ለማመሳሰል ነው ይዤ መጣሁት ማለት ነው እና የሀይሚን እና የቡራን ፎቶ ሳልስመቸው ቪዲዮ መስራት ኢቨን የሌላ ሰው ሰውዬ ከመጣው ሀይሚና ቡራ ብዬ ስለማወራ፣ ስለዚህ ማምጣት አለብኝ ማለት ነው እና ዛሬ ደስ የሚል ነው። እውነት ለመናገር የአብርሽ እና የሩታ እንኳን ደስ አላቸው። በጣም ብዙ በብዙ ነገር የተፈተነ ፍቅር ነው እንግዲህ እዚህ የደረሰው ለጋብቻ ደርሰዋል ማለት ነው እና ደስ ይላል። እንግዲህ ሁለተኛ ሰርጋቸውን ደግሞ ጾም ሲፈታ በሀገራችን ባህል ማለት ነው። አሁን ሰርግ ያደረጉት እንግዲህ በውጭ ዓለም ነው። በሀገራችን ባህል እንግዲህ ኢትዮጵያ ላይ እያደርጋሉ ብዬ አስባለሁ። ያው እንግዲህ ኢትዮጵያኖች ባህላቸውን ነው መጠበቅ ያለባቸው። ፎቶ አይታችኋል እንግዲህ አንዳንድ አንድ ወይ ሩታ ግን ማለት ነው። እና የምር በቃ ደስ ብሏታል ልል ትሆናለች። እና አለባበሷ ራሱ ማለት ነው። እና በቃ ምን ልበላችሁ። እኔ እንጃ። አብርሽም ደስ ብሎታል፣ አብርሽ ዝምተኛው ቢሰደብ ምን ቢል መስሚያቸው ጥጥ ነውና፣ እዚህ ስለደረሱ በጣም ደስ ብሎኛል። የምሬን ነው የምላችሁ። እንኳን ደስ አላችሁ እላለሁ። እንግዲህ ሲቀጥል ደግሞ የትንሽዮቹ የቅመሞቹ ማለት ነው፣ የነሱ ሰርግ ደግሞ ለየት ባለ በቃ እኔ እንዴት ልባላችሁ፣ በቃ ነግሬያችኋለሁና፣ በቤተ ክርስቲያን ደስ አይልም ማለት በቃ በእኛው በክርስቲያኖች በቤተ ክርስቲያን ሁለት ፍቅረኛሞች በቃ ማለት ከጋብቻ በፊት ንጹህ ከሆኑ ምንም ነገር ከምንም ነገር ነጻ ከሆኑ፣ እንዴት ነው፣ በቁርባን በተክሊል ነው የሚያገቡ እና ከሚያስደስተኝ ጋብቻ እሱ ነው። የምሬ ነው የምላችሁ። እና ይሄ ነገር እንዲያድላቸው እመኛለሁ፣ ለቅመሞቹ ለታናሾቹ፣ ለታዳጊዎቹ ማለት ነው እና በጣም ደስ ይላል እንግዲህ አብርሽና ሮታም እንኳን ደስ አላችሁ። በሰላም ደግሞ ሰርጉ ተጠናቅቆ ወደ ሀገራችሁ እንድትገባው መልካም ምኞቴ ነው እያልኩኝ አሁን ከዚህ በኋላ የማወራው ነገር ነው ማለት ነው ስለ ቦራ ማለት ነው። እና እንግዲህ ሀይሚና ቦራ ዛሬ ይመጣሉ። ትናንትና በማን ቤት ነው የመጡ? በሃይሚ ቤት ነው መሰለኝና ረሳሁት እና በሃይሚ ቤት መስል ነው። ዛሬ በብሩክ ቤት ይመጣሉ ማለት ነው እንግዲህ ሃይሚ እየሰራች ያለች እውነት ለመናገር ፕራንክ ነው። ደግሞ ፕራንክ መሆኑን እያወቃችሁ እንዴት ትታገታለች? ከቤት እኮ ከቆለፈባት እውነት ነው ምናምን እምትሉ እምትጠራጠሩ አላችሁ። ኧረ ነጻ አድርጉ ሃይሚሯችን እንዴ! ይሄ እኮ 100% ፕራንክ ነው። እንዴት ነው ሃይሚ አይደለም ሙሉ ቀን ለደቂዎች እንኳን ከማንም ወንድ ጋር ቁማ መለጣጠፍ አትፈልግም እና እንኳን ቁማ ከብሩክ ለየ ከአንድ ቤት ተዘግታለት ተውሉ ማለት ነው። ይሄ ፕራንክ ነው። ምንም ምንም ምንም ሌላ ምክንያት ሌላ ትርጉም አትስጡት፣ ነው ምላችሁ። የምሬ ነው ምላችሁ። ይልቅስ ዛሬ ብሩክ የመጣበት ብዙም አልተመቼኝም ማለት ነው እና ምክንያቱም ማለት ሀይን እየሰራች ያለችውን እስካሁን ካላወቀ ፕራንክ መሆኑን ነቅቶ ከሆነ ማለት ነው፣ ዛሬ ብድሩ ሊመልስ ነው ማለት ነው። አላቅም የሆነች ልጅ ፖስት አድርጓል ኢንስትግራም ላይ ማለት ነው እና ልጅቷን እኔ ለማወቅ በጣም ጥሬ ነበረ። በቃ ማለት ትክክለኛ መረጃ አላገኘም እውነት ለመናገር እና ስለዚህ ብራችን ዛሬ በምን መልኩ ሊመጣ እንደሆነ ከብዶኛል ማለት ነው። ከብዶኛል በጣም ማለት ነው እና አይ እንግዲህ ብሩክ በዚህ መልኩ ከመጣ አምነሽ ተቀብለሽ በትዕግስት መቀበልና ማስተናገድ አለብሽ። እና አንቺ በጣም ብዙ ጊዜ ፈትነሽዋል፣ እውነት ለመናገር ከማን ጋር ከናታን ጋር ፈትነሽዋል በጣም ብዙ ጊዜና ከፍጼ ጋርም ፈትነሽዋል፣ እንዲሁም ደግሞ ቁዱባይ መድሽ ሰልም ከቢኒ ጋር ፈትነሽዋል። እንግዲህ ብሩክ አብራራው የመጣው ወንድ ሁላ ወዳታለው እያለ ህይወቴን እንዲበጠብጥም አልፈቅድም እያለ እስካሁን ጥርግርግ እያረገ የመጣውን ወንድ ሁላ እያጥረገረገ ነው የሰደደ ማለት ነው። እና ላያችሁ አልፈልግም ከሀይሚ ጎን እያለ ማለት ነው። በሀይሚ የመጣ በአይን የመጣ እያለ ነው የሁለታቸው ፍቅር እውነት ለመናገር በቃ እነሱ ማለት ምንም ምንም ኮሽታ የሌለበት እንዴት ነው ማለት እኔ እንጃ፣ የምሬን ነው የሀይሚና የብሩክ ማለት ነው። እና በዚህ ያዘልቅላቸው በመሀላቸው ምንም አይነት ነገር እንዲፈጠርም እንዳይፈጠር ፈጣሪ እያግዛቸው ፍቅራቸው በጣም ነው የሚያስቀና፣ በጣም ማለት ነው። እና ኢቭን ፕራንክ እንኳን እየሰሩ እኮ እንዴት ነው የሚነፋፈቁ፣ በቃ የሚያለቅሶ ናቸው ቪዲዮ ላይ ሁሉ ማለት ነው። እና ራሳቸው ፕራንክ ተደራርገው እንኳን ማለት ነው፣ በቃ ፍቅር ራሱ ያስለቅሳቸዋል። እና ዛሬ ብሩክ እንግዲህ ሌላ ሴት ይዞ ከመጣ ፍቅር ያለ ቦታው አለቀሰ በሚለው ርስ ነው የምንሰራ ማለት ነው። እና ጎራ ሊያጨልለን ነው መሰል እንግዲህ ትግስቱን ይስጣል። በቃ ምንም ማድረግ አይቻልም፣ ምንም ማለት ነው። ምክንያቱም ብድሩን የማይመልስ ልጅ አይወለድ ነው የሚባል እና ብሩክ ደግሞ ማለት ከነካችኝ ሃይሚ እኔም አለቅም፣ ቆልፍ የበሩን ብሎ ተናግሯል፣ ብዙ ጊዜ ማለት ነው እና ስለዚህ ሃይሚ ደግሞ በቃ በጣም ብዙ ጊዜ ፈትነዋለች፣ በጣም ማለት ነው እና እና ዛሬ የመጣበት ነገር ትንሽ እኔ እንጃ ቢከብድም አምኖ መቀበል ነው እንጂ ሌላ ምን ይደረጋል? የምሬን ነው የምላችሁ እና እንግዲህ ዛሬ በጉጉት ነው የምንጠብቅ፣ የቡራን ቪዲዮ ማለት ነው ምክንያቱም የሚያጨለል ስለሆነ ማለት ነው እና ምንም ማድረግ አይቻልም። እንግዲህ ለእነ አብርሽ እና ለእነ ሩታ መልካም ሰርግ መልካም ጋብቻ ብያለሁ ማለት ነው። ሁለተኛ ሰርጋቸውን ደግሞ በይበልጥ በሀገር በኢትዮጵያ ስለሚያደርጉ እሱን እንጠብቃለን። ከጾም ማለት ጾም ሲገደፍ ማለት ነው። ጾም ሳይገደፍ እኮ ሰርግ የለም ኢትዮጵያ ውስጥ፣ እውነት ለመናገር በጾም ሰርግ የለም። እና ያው ከተገደፈ በኋላ ለፋሲካ የራሳቸውን ሰርግ በኢትዮጵያ ያደርጋሉ ብዬ አስባለሁ። ሲቀጥል ደግሞ ለቅመሞች እየ እስኪ መልካም ምኞታችሁን ግለጹላቸው። የምር በቃ ተጋብተው አንድ ላይ ሆነው ደስ በሚል በቤተ ክርስቲያን በተክሊል ማለት ነው እና በዚያ ተጋብተው አንድ እንዲሆኑ የሚወሏቸው ልጆች ራሱ ልክ የእነሱን አርያ እንዲከተሉ መልካም ምኞታቸውን ተመኙላቸው እና እኔ እንደዛ ነው የምመኝላቸው። ከጋብቻ ሁሉ ደስ የሚለኝ እንደዛ ነው። በቃ ማለት በቃ ራስን ጠብቀ ሴት ልጅ ክብሯን ጠብቀ ወንድም እንደዛው በተክሊል ሲጋቡ በጣም ነው ደስ የሚለኝ። እና ለነ ቅመሞች እየ ለነ ታዳጊዎች ይሄን ጋብቻ ነው የምመኝላቸው። ያሳካላቸው። የምሬን ነው የምላቸው፣ በተክሊል እንዲያገቡ እንዲጋቡ ማለት ነው እና እንግዲህ ይህን ፎቶ ይዤ የመጣሁት በምክንያት ነው እና አብርሽን ስመጣ እነሱንም ታላቆቹን ከላይ ታናሾቹን ታዳጊዎቹን ከታች ነው እና ፎቶቸው ራሱ የና የሚኮ በቃ በጣም ነው ደስ የሚለው እና እንግዲህ አብርሽና ሩታ ደግሞ በጣም ደስ ነው የሚል የምር ከብዙ ፈተና በኋላ ነው ለዚህ የተደረሰውና አንዳንዴ የትዕግስትም ውጤቱ ፍሬ ሲያፈራ ደስ ይላል ማለት ነው ስለዚህ መልካም ጋብቻ ይሁንላችሁ፣ በሰላም ወደ ሀገራችን እንድትገቡ ምኞቴ ነው ማለት ነው። እና ቡራችን ይች ልጅ አላወቅኳትም። አንተ ምናስበህ እንደሆነ አላወቅኩም። ሀይሜ የምታውቀው ነገር የላትም። እንግዲህ ደግሞ ፋሲል ደግሞ ዛሬ ሊመጣ ይችላል፣ አይታወቅም። ብቻ ዛሬ ብሩክ በቃ ሁሉንም ሰው ማለት ነው እና ሊያጨልለው ይመስለኛል። ብቻ ቪዲዮውን በጉጉት እንጠብቃለን ማለት ነው የቡራን ማለት ነው እና ቲና ትባላለች እንደ ስሟ ከሆነ ካየት ላይ ማለት ነው። ምንድነው ኢንስትግራም ላይ ማለት ነው እና ምንም አይፈጠርም። ስራ ነው የሚሰሩት። ግን ቡራ እንግዲህ ያው ብድሩ ሊመልስ ይመስለኛል። ሀይሚየ ትዕግስቱን ይስጥሽ። እንግዲህ መቻል ነው። አንጁ ባመጣሹ ነው። በነገራችን ላይ ሀይሚ እኮ ለማስተማር የፈለገችው በቃ ማለት ባለፈው የሆነ ችግር ነበር እና እሱን ነው ለማስተማር የመጣችው። ማለት ቡራ ዱባይ ሂዶሳል የሆነ በቃ የሚያስፈራራ ስለነበር እሱን ለማስተማር